ኢሳ ሲናገር ከእኔ አብ ይበልጣል ብሏል። ይህንን ጥያቄ ብዙ ጊዜ ክርስቲያኖች ስጠይቋቸው መልስ አይሰጡም ይላል አንድ ወገናችን። ጸጋና ሰላም ይብዛላችሁ ወገኖቻችን። ይህንን መልእክት ሼር፣ ኮፕሊንክ እያደረጋችሁ ለሁሉም ሰው አድርሱ። በመጀመሪያ ደረጃ ቃሉን የተናገረው ኢሳ አይደለም። ቃሉን የተናገረው ጌታችን ኢየሱስ ክርስቶስ ነው። ኢሳ የሚለው ቃል ያለው ቁርአን ላይ ነው። ብዙ ጊዜ እንደተነጋገረ ነው። እንግዲህ ቁርአን የተጻፈው ብዙ ክፍል ከመጽሐፍ ቅዱስ ኮፒ ተደርጎ እንደሆነ እናውቃለን። መሐመድ በሰሃቦቹ ቁርአን ሲያጽፍ ለሆነ ካራክተር ኢሳ የሚለውን ስም ተጠቅሟል እንጂ የተናገረው ኢሳ አይደለም። ኢሳ የሚለው ቃል ያለው እዛ ቁርአን ላይ ነው። እኛ ኢሳ የሚባል አናቅም ማለት ነው። የአረብ ክርስቲያኖች ኢየሱስ ሲሉ አልመሲህ ወይም ደግሞ የሹዓ ብለው ነው የሚናገሩት ማለት ነው። ኢየሱስ ለማለት ከሆነ ኢሳ የሚለውን ቃል የተጠቀምከው ማለት ነው። ወደ ጥቅሱ ስንመጣ ጥቅሱ የተጻፈው የዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ነው ማለት ነው። ቃል በቃል ስናነበው ከኔ አብ ይበልጣል ይላል ጥቅሱ። ጌታችን ኢየሱስ ክርስቶስ ይህንን ቃል ተናግሮታል። አሕዛብ ወገኖቻችን ይህንን ጥቅስ በማንሳት እነሱ ለፈለጉት ሀሳብ ሰዎችን ለማስተናከል መጣቀሻ ስለሚመስላቸው ከኔ አብ ይበልጣል ብሏል ኢየሱስ። ስለዚህ ሊመለክ አይገባውም ለምን ታመልኩታላችሁ? እያሉ የኔ ቢጤ የሆኑትን ክርስቲያኖች፣ በእምነታቸው ያልጠነከሩትን ሰዎች ለማስተናከል ይሞክራሉ ማለት ነው። በሚዲያ ላይ ተምረው በሚዲያ ላይ የሚጠፉ ብዙ ሰዎች አሉ፣ በዚህ ዘመን ማለት ነው። የነሱን ወሬ እየሰሙ ማለት ነው። ግን ጥቅሱ እንደዛ ለማለት አይደለም ጌታ የተናገረው ማለት ነው። ምክንያቱም በሌላ ቦታ እኔና አብ አንድ ነን ብሎ ስለተናገረ ማለት ነው። ወደ መልሱ ስመጣ ጌታችን ኢየሱስ ክርስቶስ ከኔ አብ ይበልጣል ያለው ለምንድነው ስንል በመለኮት በባህሪ ዓለምን በመፍጠር ባገዛዝ ይህንን ዓለም በማሳለፍ አይደለም ከእኔ አብ ይበልጣል የሚለውን ጥቅስ ለመረዳት በመጀመሪያ ደረጃ ጌታችን ኢየሱስ ክርስቶስ ከአብ ጋር በመለኮቱ የተካከለ በባህሪ በፍቃድ አንድ እንዲሆኑ የተናገረባቸውን ጥቅሶች ልንገራችሁና ከእኔ አብ ይበልጣል ለምን እንዳለ ደግሞ እናያለን እንረዳለን ማለት ነው የዮሐንስ ወንጌል ምዕራፍ 14 ከቁጥር አንድ ጀምራችሁ ሙሉ ሀሳቡን እናንተ አንብቡት እኔ ለዚህ መልስ እንዲሆነኝ የተወሰኑ ጥቅሶችን አንስቼ ላንብብላችሁ ማለት ነው የዮሐንስ ወንጌል ምዕራፍ 14 ከቁጥር አንድ ጀምሮ ስናነብ ጌታችን ክርስቶስ ለሐዋርያት እንዲህ ላቸው ነበር፣ በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ቤት ብዙ መኖሪያ አለ። ወደ አባቴ ሄዳለሁ፣ ስፍራ ማዘጋጅላችኋለሁ። መንገዱ የሚሄድበትን ታውቃላችሁ፣ መንገዱን ታውቃላችሁ ይላቸው ነበር ማለት ነው። እኔ የፈለግኩት አሁን ቁጥር ሰባት ላይ ያለውን ቃል ነው። ቁጥር ሰባት ላይ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁኑም ጀምራችሁ ታውቁታላችሁ አይታችሁትም አላቸው ይላል። ማንን ያዩትኝ አብሯቸው ያለው ኢየሱስ ነው። አብ ስጋ ለብሶ ነበር? መቸን ነው ያዩት? የት ነው ያዩት? እኔንስ ብታውቁኝ አባቴን ደግሞ ባወቃችሁት ነበር እያላቸው ነው። ከአሁኑም ጀምራችሁ ታውቁታላችሁ አይታችሁትማል አላቸው። ይህ ጥቅስ እንዴት ትተረጉምታላችሁ? እናንተ እኔ ከአባን ሳለሁ ብሏል እያላችሁ ሰውን ለማሳሳት ትሞክራላችሁ። እሺ ይህንን ጥቅስ እንዴት ነው የምትረዱት? እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁኑም ጀምራችሁ ታውቁታላችሁ አይታችሁትማል አላቸው። ለማን? ለሐዋርያት። ምን ማለት ነው ትርጉሙ? እኔን ያየ አብን አየ። እኔና አብ አንድነን ማለት ነው። በዮሐንስ ወንጌል ላይ ስናነብ በሌላ ቦታ ወደታች ወረድ ብለን እኔና አብ አንድነን ይላል። ካሁንም ጀምራችሁ ታውቁታላችሁ አይታችሁ ተማላላችሁ አለቀ። ምን ማለት ነው ትርጉም? እኔና አብ በመለኮት አንድ ነን፣ በባህሪ አንድ ነን ማለት ነው። የሚብሰው ጥቅስ ደግሞ ከዚህ ቀጥሎ ያለ ነው። ቁጥር 8 ላይ ማለት ነው። ፊልጶስ ሐዋርያው፣ ቅዱስ ፊልጶስ ማለት ነው። ጌታ ሆይ አብን አሳየንና ይበቃናል አለ። ጌታችን ምን አለው? ኢየሱስም አለው፣ አንተ ፊልጶስ፣ ይህንን ያህል ዘመን ከናንተ ጋር ስኖር አታውቀኝ ምን እኔን ያየ አብን አይቷል እንዴትስ አንተ አብን አሳየን ትላለህ? አለው። አለቀ እንግዲህ ወዴት እንሄድ? ራሱ እኔን ያየ አብን አይቷል። የሁሉ ዘመን አንተ ጋር ስኖር እንዴት አታውቀኝም? አለው ለሐዋርያው ለቅዱስ ፊልጶስ ማለት ነው። ስለዚህ መጽሐፍ ቅዱስን እንዲህ ይላል ለማለት ሙሉ ምዕራፉን አንብበህ ከዘፍጥረት እስከ ራእይ መጽሐፍ ቅዱስ ሙሉን ተረድተህ እንጂ አንድ ኡስታዝና ጊፍት ፈላጊ ተከታይ ፈልጎ አንድ ሰው አንድ ጥቅስ አንስቶ የሚለፈልፈውን በቲክቶክ እያነሳ ለጥያቄ አይሆንም ማለት ነው። ስለዚህ ኢየሱስ ክርስቶስና አብ በመለኮት አንድ ናቸው። ይህንን ካየን፣ ከኔ አብ ይበልጣል ያለው ለምንድን ነው ወደ ሚለው ሐሳብ ከኔ አብ ይበልጣል ያለው ለምንድን ነው ስንል ስጋ የለበሰው ማን ነው ወልድ ነው። የተናገረው ለትህትና ነው። አብ ስጋ ለብሷል አለበሰም። መንፈስ ቅዱስ ስጋ ለብሷል አለበሰም። ስለዚህ በዚህ ከኔ አብ

ስጋ የለበሰ ወልድ ስለሆነ ማለት የተናገረው ለትህትና ነው። ሐዋርያው ቅዱስ ጳውሎስ በፊልጵስስ መልእክቱ ምዕራፍ 2 ቁጥር 6 ላይ እንዲህ ይላል፤ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማትን እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደሰው ተገኝቶ ራሱን አዋረደ፣ ለሞትም፣ ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። ከኔ አብ ይበልጣል ማለት በኃይል በስልጣን በአገዛዝ በመለኮት በፍቃድ አለም በመፍጠር አይደለም። ከኔ አብ ይበልጣል ማለት አንድም ለትህትና ነው። ወንድሜ ከኔ ይበልጣል በሉ ነው፣ እህቴ ከኔ ትበልጣለች በይ ነው። ለሐዋርያት ከእናንተ ታላቅ መሆን የሚፈልግ ቢኖር የእናንተ አገልጋይ ይሁን ያላቸው ማለት ነው። ትህትናና ያስተማረው ማለት ነው። ስለዚህ በመጽሐፍ ቅዱስ ክርስቶስ ተራበ፣ ተጠማ፣ ተገረፈ፣ ተሰደደ ተብሎ የተጻፈው ጸለየ ተብሎ የተጻፈው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 እንደዚህ ወረደ የምንል የሚመስላቸው ሰዎች አሉ። እንደዚህ አይደለም። ጌታችን ኢየሱስ ክርስቶስ በድንግል ማርያም ማህፀን አለ ስንል ዙፋኑን እናለቀቀም በሰማይም አለ። ምክንያቱም እሱን ቦታ የሚወስነው ስላልሆነ ማለት ነው። ስለዚህ ይህን ለማለት ነው። ሰላማችሁ ይብዛ።